ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተ እናደርሳለን። ስለምታደምጡን ስለምትከታተሉንም እጅጉን ከልብ አድርገን ነው የምናመሰግነው። ፏልባሩ ባሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደርጋለሁ። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያነሳሳን ቆይታን የምናደርግ ነው የሚሆነው። ለተከታዮቹ ደቂቃዎች አብሬያችሁ ቆያለሁ። እናንተ ማብራችሁኝ ልትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ሁኑ። ሊቨርፑልን የተመለከቱ መረጃዎችን በማስቀደምን ጀምር። ሊቨርፑሎች እንግዲህ የተለያዩ ዝውውሮችን እየፈጸሙ ይገኛሉ። ባየር ሌቨርኩዘን ጃሬል ኳንሳህን ለማስፈረም ደግሞ በከፍተኛ ሁኔታ እያጤኑበት ይገኛሉ። በተለይ በዚህ የዝውውር መስኮት ሊቨርፑል ከባየር ሌቨርኩዘን ጋር በርከት ባሉ ዝውውሮች እየተገናኘ ይገኛል። የመጀመሪያ ፈራሚያቸው ጀረሚ ፍሪምፖንግ ከዚህ ቡድን የወጣን ወይም ከባየር ሌቨርኩዘን ያስፈረሙት ሌላኛው ሰሞኑን እንግዲህ እያጠናቀቁ የሚገኙት ዝውውር ደግሞ የፍሎሪያን ቨርት ዝውውር ከዚሁ ከጀርመኑ ክለብ ባየር ሌቨርኩዘን እንደሆነ ይታወቃል። እና በአንጻሩ ባየር ሌቨርኩዘኖች ደግሞ እንዲሁ ከሊቨርፑሎችም ጥያቄዎችን እያቀረቡ ይገኛሉ። ጃረል ኳንሳህን ለማስፈረም ነው ንግግር እያደረጉ እንደሚገኙ እየተገለጸም የሚገኘው ባየር ለቨርኩዘኖች ጃሬል ኳንሳህን ለማስፈረም በከፍተኛ ሁኔታ እያጤኑበት ይገኛሉ። የጀርመኑ ክለብ በዝውውሩ ላይ መስራትም እንደጀመሩ ጭምር መረጃዎች ያሳያሉ። ባየር ሌቨርኩዘን የተጫዋቹን ቤተሰብና ሊቨርፑልን አነጋግሯል። በሁለቱ ወገኖች መካከልም እስካሁን ምንም አይነት ስምምነት እንዳልተደረሰም ጭምር ነው ዘገባዎች የሚያሳዩት። ነገር ግን የሌቨርኩዘን ፍላጎት በጣም አሳሳቢ እንደሆነ ነው። ፍሎሪያን ፕሌተንበርግ መረጃውን እያጋራ የሚገኘውና ሌቨርኩዘኖች ይህንን ተጫዋች የማምጣት ፍላጎት አላቸው። በተለይ ደግሞ በጣም ወሳኝ የሚባለው የተከላካይ ስፍራ ተጫዋቻቸው ጆናታን ታህ ወደ ተቀናቃኛቸው ባየር ሚኒክ አምርተዋልና እዛ ቦታ ላይ እንግዲህ ክፍተት እንዳለባቸው ተረርተዋል። ስለዚህም አሰልጣኝ ኤሪክ ቴንሃግ በዛ ቦታ ላይ ተጫዋቾችን መተካት ይፈልጋሉ። የሊቨርፑልን ጃሬል ኳንሳህን ደግሞ በቀዳሚነት የተመለከቱ ተጫዋች እንደሆነ ነው እየተገለጸም የሚገኘው። ከፍሎሪያን ቨርትስ ጋር ደግሞ አንዳንድ ጉዳዮችን እናንሳ። ዝውውሩ ሙሉ ለሙሉ እንግዲህ አልተጠናቀቀም ነገር ግን የሕክምና ምርመራውን ሊያደርግ ዝግጁ እንደሆነ እየተገለጸ ነው። እንግዲህ በሊቨርፑሎች ደግሞ አሁንም በጠንካራ ሁኔታ በዝውውር መስኮቱ ላይ መንቀሳቀሳቸውን ይቀጥላሉ ተብሎ ነው የሚታሰበው። ሊቨርፑል በቀጣይ ደግሞ ተጫዋቾችን ለማስፈረምም እየተንቀሳቀሰ ነው። የ22 ዓመቱን የባየር ሌቨርኩዘን ጀርመናዊ የአጥቂ አማካይ ፍሎሪያን ቨርትስን ስምምነት ካጠናቀቁ በኋላ ደግሞ ወደ አንድ ወሳኝ ተጫዋች ያመራሉ ተብሎ ይጠበቃል። ይህም ተጫዋች 22 ዓመቱ ላይ የሚገኝ ተጫዋች ነው። ፈረንሳዊ ነው። በፓሪሳን ዠርሜንም በዚህ ውድድር ዓመት በጣም ጥሩ ስራዎችን ሲሰራ ተመልክተነዋል። ምናልባት እንግዲህ ልዊስ ዲያዝና እንዲሁ ኮዲ ጋክፖም ከሌሎች ክለቦች ጋር ስማቸው እየተያዘ ስለሆነ ምናልባት ልዊስ ዲያዝ ደግሞ በጠንካራ መልኩ ከሌሎች ክለቦች ጋር ስሙ እየተያዘ ከመሆኑ ጋር በተያዘ ይህንን ተጫዋች በዛ ቦታ ላይ ለማምጣት ሙከራዎችን እያደረጉ ነው። ሊቨርፑሎች እየተመለከቱት የሚገኘው ተጫዋች ብራድላይ ባርኮላን ነው። ይህ ተጫዋች እንግዲህ የፓሪስ ሳን ጀርሜን ተጫዋች እንደሆነ ይታወቃል። በተለይ ደግሞ በዚህ የውድድር አመት በፓሪስ ሳን ጀርሜን ቤት የዴሴረ ድዊ የክቪቻ ክቫረት ስኬሊያና እንዲሁ ደግሞ የኦስማን ዴምቤሌ ጥምረት አንዳንድ ጨዋታዎች ላይ ተቀያሪ እንዲሆን አድርጎታል። ብራድሊ ባርኮላን እና በቀጣይ ምናልባት በሊቨርፑል ልንመለከተው የምንችልበት እድል ይኖራል ተብሎ ይታሰባል። የፍሎሪያን ቨርትስን ፊርማ እንዳጠናቀቁ ደግሞ ሙሉ ለሙሉ ወደዚህ ዝውውር እንደሚመጡ ነው ሊቨርፑሎች እየተገለጸ የሚገኘው። ዳርዊን ኑኔስ ከሊቨርፑል ጋር እንደሚለያይ ፋብሪሲዮ ሮማኖ አረጋግጧል። በዚህ የክረምት የተጫዋቾች የዝውውር መስኮት ዳርዊን ኑኔስ እና የመርሲሳይዱ ክለብ ሊቨርፑል እንደሚለያዩ ጭምር ነው ይፋ ያደረገው። ተጫዋቹ ከቤኔፊካ አንፌልድ ከደረሰ በኋላ የሚጠበቀውን አይነት ፐርፎርማንስ ማሳየት አልቻለም። በቤኔፊካ እያለ በጣም አስደናቂ የአጥቂ መስመር ተጫዋች ጎሎችን የሚያስቆጥር አይነት ተጫዋች እንደነበር ይታወሳል። ነገር ግን በሊቨርፑል ከመጣ በኋላ ግን በርካቶች የሚያስታውሱት በሚያማክናቸው ኳሶች ነው እና ዳርዊን ኑኔስ በመጨረሻ ከሊቨርፑል ጋር ሊለያይ የሚችልበት እድል ከጫፍ እንደደረሰ ነው ፋብሪሲዮ ሮማኖ መረጃውን ያረጋገጠው። ሚሎስ ኪርኬስ ሌላኛው በሊቨርፑል የሚጠበቀው ፊርማ ነው። ይህንን ፊርማ በተመለከተ ደግሞ የቦታ ተቀናቃኝ የሆነው አንድሬው ሮበርትሰን ሀሳቡን ሰጥቷል ኬርኬዝ እንግዲህ በሮበርትሰን ቦታ የሚጫወት ተጫዋች እንደሆነ ይታወቃል ሮበርትሰን ስለዚህ ተጫዋች ይናገራል በማንኛውም ትልቅ ክለብ ውስጥ ሁሌም ጥሩ መንቀሳቀስ እንዳለብህ አስባለሁ ክለቡ ሁልጊዜም ወደፊት ይሄዳል እናም እንደ ማንቸስተር ሲቲ ያሉ ሌሎች ትልልቅ ክለቦች በዝውውር መስኮቱ መጀመሪያ ላይ ሲንቀሳቀሱ በደንብ አይተናል ብዬ አስባለሁ እስካሁን ድረስ ጀረሚ ፍሬምፖን ግን እንዳስፈረምን አውቃለሁ ነገር ግን በስካይ ስፖርት ዜና ላይ ከምናየው አንድ ወይም ደግሞ ሁለት ሌሎች የሚቀራርቡ ተጫዋቾች ያሉ ይመስለኛል። አሁን ላይ ግን ከፍተኛ ደረጃ ላይ ነን፣ ሊጉን አሸንፈናል። እናም ደግሞ ክለቡ መሻሻልና ይህንንም ለማድረግ ደግሞ መንገዶችን መፈለግ አስፈላጊ ጉዳይ ነው ሲል የሚናገር አንድሬ ሮበርትሰን ክለቡ አዲስ ተጫዋቾችን ማግኘት የሚፈልግባቸውን ቦታዎች ለይቷል። ከኛ ጋር ደግሞ የተገናኙ ተጫዋቾች ሁሉም እንግዲህ ወጣት ተጫዋቾች ናቸውና ሁሉም አስደሳች ተጫዋቾች ይሆናሉ ሲልም ጭምር ይናገራል። ስለዚህ እንደ ሊቨርፑል ላለ ትልቅ ክለብ ስትጫወት ፈታኝ ሁኔታዎችን ትጠብቃለ፣ ውድድር ትጠብቃለህ እናም ደግሞ እኔም ሁሌ ያ ነገር አጋጥሞኛል። እዚህ ያለው ሁሉም ሰው በራሱ አቋም ትልቅ ፈተና ገጥሞታል እና ምንም ያነሰ ነገር አልጠብቅም ሲልም ጭምር ነው እየተናገረው። ይህንን ሀሳብ የሰጠው እንግዲህ አንድሪ ሮበርትሰን ነው ከሊቨርፑል ዝውሮች ጋር በተያያዘ የተለያዩ ሀሳቦችን ሲያጋራ። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ኤሲ ሚላኖች ከአሌክዛንደር ዚንቼንኮ ጋር ንግግር ላይ እንደሆኑ እየተገለጸ ይገኛል። የኦሌግዛንደር ዚንቼንኮ ከፍተኛ ደሞዝ ደግሞ ትልቅ እንቅፋት ሊሆን እንደሚችል ነው ዲማርሲዮ መረጃውን እያጋራ የሚገኘው። ኤሲ ሚላን ከሁለት እስከ ሶስት ሳምንታት በፊት ዚንቼንኮን የማስፈረም ከአርሰናል ጋር ንግግር አድርጎ ነበር። ከኤሲ ሚላን በተጨማሪ ግን ሌሎች ሁለት ክለቦችም ኦሌግዛንደር ዚንቼንኮን ለማስፈረም ፍላጎት ያሳዩ ክለቦች አሉ። አንድሪያ ቤርታም ኦሌግዛንደር ዚንቼንኮን ለሚፈልጉ ክለቦች እንደ የሚል መልእክትን ያስተላለፈው የምንፈልገው ብርን ክፍሉን፣ ይህንን ካደረጋችሁ እንግዲህ ለቆ መውጣት ይችላል ወይም ደግሞ መፈረም ይችላል የሚል አይነት ሀሳብን ጭምር ነው እየተናገሩ የሚገኙትና የተለያዩ ሀሳቦች እየወጡ ይገኛሉ። ከዚንቼንኮ በተጨማሪ የጣሊያን ሴሪአ ክለቦች ለጃኮቭ ክቨርም ጥያቄዎችን እያቀረቡ ነው። በተለይ ጃኮቭ ክቨር የተለያየ ቦታ መጫወቱና ሊጉን ስለሚያውቀውም እሱን ለማስፈረም በትልቁ ሙከራዎችን እያደረጉ የሚገኙ ቡድኖች በብዛት እየተመለከትን እንገኛለን። እንደተገለጸው ከሆነ ቪክተር ዮከርሽ ለስፖርቲንግ ሊዝበን ከዚህ በኋላ እንደማይጫወት ተናግሯል። የሆነበት ምክንያት ደግሞ የስፖርቲንግ ሊዝበኑ ፕሬዚደንት እንግዲህ ፍሬድሪኮ ቫራንዳስ የ59 ሚሊዮን ፓውንድ ጥያቄ ከመጣ ተጫዋቹን እለቀዋለሁ ብሎት የነበረ ቢሆንም አሁን ላይ ግን ቃሉን አጥፏል። በዚህም ቪክተር ዮከርሽ በጣም ተበሳሽቶ ከዚህ በኋላ ለክለቡ እንደማይጫወት ነግሯቸዋል። ፕሬዚደንቱ ከ27 ዓመቱ ስዊድናዊ አጥቂ ከውል ማፍረሻው 84 ሚሊዮን ዩሮ በታች ጥያቄ ከደረሳቸው ለድርድር ክፍት መሆናቸውን ግልጽ አድርገው እየተናገሩ እንደሆነ ነው የሚገለጸው። አሁን ላይ እንግዲህ ክለቡና ተጫዋቹ ሰጣ ገባ ውስጥ እየገቡ እንዳሉ ነው መረጃዎች የሚያሳዩት። አርሰናል በኬፓ አሪዛባላጋ ጉዳይ ከስምምነት እንደሚደርስ ተገልጿል። የዝውውር ዋጋ 5 ሚሊዮን ፓውንድ ወጪ ያደርጋሉ። ኬፓም ለቋሚነት ቦታው ከዳቪድ ራያ ጋር ለመፎካከር ዝግጁ እንደሆነ ጭምር ነው እየተገለጸ የሚገኘው ስለዚህ ከፓሪዝ አባላ ጋር የዳቪድ ራ ተጠባባቂ ሆነው ወደ ክለቡ ሊመጣ እንደሚችል ነው አሁን ላይ መረጃዎች በደንብ እያሳዩ እንደሚገኙ ዘገባዎቹም የጠቆሙት። ሻቪ አሎንሶ በልምምድ ላይ የሚሰራው ከታየ በኋላ የማድሪድ ምንጮች ሻቪ አሎንሶ በአራት አራት ሁለት ወይም ደግሞ በሶስት አራት አንድ ሁለት እንደሚጠቀም ነው የሚናገሩት። እንዲሁም ደግሞ የፊት መስመሩን ቪኒሲዮስ ጁኒየር እና በኬሊያን ኤምባፔ አጣምሮ ለመጠቀምም ሀሳቡ አለው። ይህንን ተከትሎ ሮድሪጎ ለገበያ መቅረቡ እንግዲህ ማሰባቸውን እየተነገረ የሚገኘው አርሰናል ደግሞ የዚህ ተጫዋች በጣም ሁነኛ ፈላጊ እንደሆነ ይነገራል እና ምናልባት በቀጣይ የማግኘት እድላቸው ሰፊ እንደሆነ እየተገለጸ ይገኛል። ይህንን ተጫዋች እንግዲህ ለማስፈረም አርሰናሎች በትልቁ እየተንቀሳቀሱ እንደሚገኙ ነው መረጃዎች እያሳዩ የሚገኙት። ማንቸስተር ዩናይትድን ደግሞ እንመልከቱ። ከማንቸስተር ዩናይትድ ጋር በተያዘም የቪክተር ዮከርሽን ጉዳይ ማንሳታችን አይቀሬ ነው። ከእሱ ጋር የተያዙ መረጃዎችን እናንሳ። ስሙ እንግዲህ በስፋት ከማንቸስተር ዩናይትድ ጋር ሰሞኑን ወይም ላለፉት ጊዜያት ሲያያዝ የነበረው ቪክተር ዮከርሽ አሁን ላይ ደግሞ ነገሩ በተቃራኒ እየሄደ እንዳለ ነው መረጃዎች የሚያሳዩት። ከፖርቱጋል ሊግ በሚወጡ ዜናዎች ላይ ብዙ ተዓማኒነት ያለው የፖርቱጋል ሚዲያዎች እንግዲህ ስዊድናዊ አጥቂ ወደ ሰሜን ለንደኑ ክለብ ሊያቀና ስለሚችልበት እድል እንግዲህ መረጃዎችን እየሰጡ ይገኛሉ። መረጃዎችንም በስፋት እያጋሩ ነው የሚገኙ የፖርቱጋል ሚዲያ ሪከርድ ፖርቱጋል የተባለው መረጃ ምንጭ እንዳጋራው ከሆነ እንግዲህ የቪክተር ዮከርሽ ወኪል በአሁኑ ሰዓት ከአርሰናል ጋር ከአርሰናል ባለስልጣናት ጋር እንግዲህ በመነጋገር ውይይቶችን እያደረገ እንዳለ እየሰማን እንገኛለን። የሰሜን ለንደኑ ክለብ አርሰናል ለቪክተር ዮከርሽ ዝውውር ይፋዊ የዝውውር ጥያቄን ለማቅረብ የቀረበ ክለብ ነው ተጫዋቹም ቢሆን እንግዲህ የአርሰናል ፕሮጀክት ከሱ ጋር እንግዲህ በጣም ተስማሚና ጠቃሚ ነው ብሎ እንደሚያምንም ጭምር ነው እየተናገረም የሚገኘው ስለዚህ አርሰናሎች ይህንን ተጫዋች በድጋሚ ለማስፈረም በድጋሚ ሊንቀሳቀሱ የሚችሉበት እድል እንዳለ ነው እየተገለጸም የሚገኘው የሰሜን ለንደኑ ክለብ አርሰናል እንግዲህ የቪክተር ዮከርሽን ጉዳይ አሁን ላይ በንቃት ይከታተለዋል ተብሎ እንደሚጠበቅ ዘገባዎች እየወጡ ይገኛሉ። አርሰናል ከቪክተር ዮከርሽ ዝውውር ይፋዊ የዝውውር ጥያቄ ሊያቀርቡ ነው ሲልም ሪካርድ ፖርቱጋል የተባለው መረጃ ምንጭም ጭምር እየገለጸም ይገኛል። በወረሃ ሐምሌ ይፋ ይደረጋል ተብሎ ይጠበቃል። አስቀድመው እንግዲህ ማንቸስተር ዩናይትድን መቀላቀሉ የታወቀው ፓራጓዊ ወጣት የተከላካይ መስመር ተጫዋች የዲኤጎ ሊዮን ዝውውር እንግዲህ በዚህ ወር ይፋ ይደረጋል ተብሎ አይጠበቅም። ስለሆነም ዝውውሩ በወረሃ ሐምሌ ይፋ ተደርጎ ተጫዋቹ ደግሞ በቀጥታ አካዳሚውን ይቀላቀላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። በተመሳሳይ በወረሃ ግንቦት ለማንቸስተር ዩናይትድ ፊርማውን ያኖረው ድንቅ ተሰጥኦ የተቸረው የ18 ዓመቱ ፈረንሳዊ የፊት መስመር ተጫዋች ኤንዞ ካና እንዲሁ ከዲኤጎ ሊዮን የዝውውር ጋርም በወረሃ ሐምሌ ይፋ ይደረጋሉ ተብሎ ይጠበቃል። በተጨማሪም ተጫዋቹ አቅሙን የበለጠ እንዲያሻሽልና ልምድም እንዲያካብት ደግሞ በውሰት ለሌላ ክለብም ሊሰጥ እንደሚችል ጭምር ነው መረጃዎቹ ያሳዩት። የቪክተር ዮከርሽ ወኪል በትናንትናው ዕለት እንግዲህ ከአርሰናልና ከማንቸስተር ዩናይትድ ተወካዮች ጋር ንግግር አድርጎ እንደነበር ይገለጻል። በቀጣዮቹ ሰዓታትም እንግዲህ ሁለቱም ክለቦች ስፖርቲንግ ሊዝበን ይፋዊ የዝውውር ጥያቄን ለማቅረብም እየተዘጋጁ ነው። ማንቸስተር ዩናይትድም አርሰናልም ይህንን ነገር ለማድረግ እንግዲህ እየፈለጉ እንደሚገኙ ነው መረጃዎች እያሳዩ የሚገኙት። እና የዚህ ተጫዋች ጉዳይ እስካሁን ምንም እልባት ያገኘ ጉዳይ የለውም። የቪክተር ኦስሜን ጉዳይ ገና አልተቋጨም። ከቀናት በፊት በአውሮፓ ለመቆየት ካለው ትልቅ ፍላጎት የተነሳ የአልሂላልን ጥያቄ ውድቅ ያደረገው የቪክተር ኦስሜን ጉዳይ ገና ምንም ያበቃለት ነገር እንደሌለ ነው መረጃዎች የሚያሳዩት። እንደተለያዩ የመረጃ ምንጮች ዘገባ ከሆነ ማንቸስተር ዩናይትድ ከቪክተር ኦስሜን ጋርም በሁለት ቅድመ ሁኔታዎች ዙሪያ ተጨማሪ ንግግሮችን ያደርጋል ተብሎ ይጠበቃል። እንደ ማንኛውም ተጫዋቹ እንግዲህ ማንቸስተር ዩናይትድን ለመቀላቀል ባለው እውነተኛ ፍላጎት ላይ እየተመሰረተ ውይይት ሊደረግ እንደሚችል ነው የሚታመነው። ሁለተኛው ደግሞ ተጫዋቹ ያለው ከፍተኛ የሆነ ሳምንታዊ ደሞዙን በመቀነስ ዙሪያም ንግግሮችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ደግሞ እየወጡ ነው። ተጫዋቹ እንግዲህ ከፍተኛ ደሞዝ እንዳለው ነው የሚነገረውና ይህንን ተጫዋች ለማስፈረም በጣም ከባድ እንደሆነ ይታመናል። ከደሞዙ ጋር በተያያዘ ነገር ግን ይቀንሳል፣ አይ የሚለው ጉዳይ እንግዲህ ይጠበቃል። ወደ ድርድሮችንም የሚያደርጉት በዛ ጉዳይ ላይ እንደሆነ ጭምር ነው መረጃዎች እያሳዩ የሚገኙት። የሪያል ቤቲስን ጉዳይ እንመልከት። ከአንቶኒ ጋር ያለውን ጉዳይ ሪያል ቤቲሶች በአሁኑ ሰዓት አንቶኒን በቋሚ ውል ለማስፈረም የሚያስችል የገንዘብ አቅም የላቸው። ሆኖም ግን አንቶኒ የግላቸው ማድረግ እንደሚፈልጉ ጭምር ይነገራል። ለዚህም ደግሞ ተጫዋቹ በ35 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰት ውልም ለማስፈረም አዲስ የዝውውር ጥያቄ ለማቅረብ እየተዘጋጁ እንደሚገኙ መረጃዎች ይወጣሉ። ከሪያል ቤትስ በተጨማሪ በርካታ የአውሮፓ ክለቦች ተጫዋቹን የማስፈረም ፍላጎት አላቸው ሲል ነው ሳምሲ ለሜል ስፖርት መረጃውን እያጋራም የሚገኘው። የቸልሲን ጉዳዮችና አንሳ ቸልሲ ሄሱስ ሮድሪጌስን በጣም ይፈልጉታል። በክረምቱ የዝውውር መስኮት ለማስፈረምም ተስፋ አድርገዋል። ደጋፊዎች እድገቱን በ21 ዓመት በታች የአውሮፓ ሻምፒዮና ላይ በቀጥታ መከታተልም ይችላሉ። ዩቬንቱስ ሬናቶ ቪየጋን ለክለቦች ያለም ዋንጫ በውሰት ለማቆየት ሞክሮ ነበር፣ ነገር ግን ከቸልሲ ጋር በውል ዝርዝሩ ጉዳዮች ላይ መስማማት አልቻሉም እና በዚያ ምክንያት ነው ወደ ቸልሲ እንደተመለሰ መረጃዎች የሚያሳዩት። ጆን ኦቢ ሚካኤልም ይናገራል። ሊያም ዴላፕን ወደዋለሁ። ጠንክሮ የሚሰራ ጥሩ ወጣት አጥቂ ነው። በፕሪሚየር ሊጉ ጎል ማስቆጠር የሚችል ተጫዋች ነው። በቼልሲ ባሉ ትልልቅ ክለቦች ውስጥ ማደግ ይችላል። ጥያቄ ይሄ ነው እንግዲህ በትልልቅ ጨዋታዎች ላይ ጎል የሚያስቆጥር ተጫዋች ይሆን ወይ፣ ወይ ደግሞ በቼልሲ ባሉ ትልልቅ ክለቦች ውስጥስ ይህንን ማድረግ የሚችል ተጫዋች ነው ወይ? እንግዲህ እኔ ጥያቄ የሆንብኛል ይሄ ነገር ብሏል። ሊያም ዴላፕን ግን በደንብ ወዷዋለው። በተለይ ደግሞ በኢፕስዊች ታውን ዘንድሮ ያሳየው ነገር በጣም አስደናቂ ነበር። ነገር ግን በትልልቅ ክለቦችስ ይህንን ነገር ማድረግ ይችል ይሆን ወይ? ጥያቄ ይፈጥርብኛል ሲልም ነው ሊያም ዴላፕን በተመለከተም ሀሳቡን የሰጠው። ቸልሲ በክለቦች የዓለም ዋንጫ ላይ ሊያም ዴላፕንና ኒኮላስ ጃክሰንን አብረው እንዴት እርስ በርስ እንደሚፎካከሩ ከገመገመ በኋላ ሌላ ጥቂ እንደሚያስፈልጋቸው ወይም ደግሞ እንደ ክሪስቶፈር ኢንኩንኩ አይነት ሁለገብ ተጫዋቾችም እንደሚያስፈርሙ ይወስናሉ። በዚህ ምክንያት ሞርጋን ሮጀርስን ስለ መውሰድ ያላቸው ፍላጎትም ሊጨምር ይችላል የሚል መረጃ ነው አሁን ላይ እየወጡ የሚገኙ ዘገባዎች የሚያሳዩት። ሪያል ማድሪድን ደግሞ እንመልከት። እንግሊዛዊው የመስመር ተጫዋች ትሬንት አሌግዛንደር አርኖልድ በሪያል ማድሪድ ቤት የ12 ቁጥር ማሊያን እንደሚለብስ ይፋ ተደርጓል። አሌግዛንደር አርኖልድ በሊቨርፑል ቤት የ66 ቁጥር ማሊያን ይለብስ እንደነበር አይዘነጋም። ትሬንት አሌክዛንደር አርኖልድ በማሊያው ጀርባ ስም መጻፊያ ቦታ ላይ ደግሞ እንግዲህ ትሬንት ብቻ የምትለውን ቃል ወይም የሚለውን ስም ብቻ እንደሚያሰፍር ነው የተነገረው። ሪያል ማድሪድ እንግዲህ ዛሬ አሌግዛንደር አርኖልድን በክለቡ የላሊጋ ተጫዋቾች ዝርዝር ውስጥ ማስመዝገብ ችለዋል። ሌላኛው እንግዲህ ፔሬስ ለትሬንት አሌክዛንደር አርኖልድ ልዩን ዋንጫ ማሳይ ይተውታል። እንግሊዛዊው የመስመር ተጫዋች አሌክዛንደር አርኖልድ በዛሬ ዕለትም በሪያል ማድሪድ ተገኝቷል። ተጫዋቹ የሪያል ማድሪድ የሕክምና ምርመራውን ያደረገ ሲሆን በፕሬዝዳንት ፍሎረንቲኖ ፔሬስ ፊትም በይፋ ለአዲሱ ክለቡን ፊርማውን አኑሯል። ፕሬዝዳንት ፍሎረንቲኖ ፔሬስም ለትሬንት አሌክዛንደር አርኖልድ በሪያል ማድሪድ እጅ ብቻ የሚገኘውን የክፍለ ዘመኑ ምርጥ ክለብ ሽልማትን አሳይተውታል። ሪያል ማድሪድ በፈረንጆች ሚሊኒየም የፊፋ የክለቡ እንግዲህ የክፍለ ዘመኑ ምርጡ ክለብ በመባልም በአብላጫ ድምጽ መመረጡ የሚታወስ ነውና ያን ሽልማትን ያሳዩት አርኖልድ በይፋም እንዲሁ ክለቡን ተቀላቅሏል። ትውውቅም አድርጓል። ህልምህ እውን ሆኗል ብለውታል ፔሬስ። እንግዲህ በይፋ ትውውቁ ላይ የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ አርኖልድ ወደ ማድሪድ ስለመጣበት ነገር እንግዲህ ሲናገሩ መወሰኑንም ሲናገሩ ክለቡን እንደማይረሳውም የተናገሩት የትኛውንም የዓለም ክለብ መቀላቀል ትችል ነበር፣ ነገር ግን እኛን መርጣሃል። ይህንንም መቼ ማንረሳውም ሲሉ ፔሬስ ተናግረዋል። በትውውቅ ዝግጅቱ ላይ ንግግር ያደረጉት ፕሬዚደንት ፍሎረንቲኖ ፔሬስ ለአለም ምርጡ ክለብ ለመጫወት መርጠሃል ያንተ ህልም ዛሬ እውን ሆኗል ብለውታል አሌክዛንደር አርኖልድ ወደዚህ የመጣው ከምንወደውና ከምናከብረው ክለብ ሊቨርፑል ነው ሲሉ ፕሬዚደንቱም ተናግረዋል ሪያል ማድሪድ የትሬንት አሌክዛንደር አርኖልድን ሲያስተዋውቅ ሊቨርፑል በቻምፒየንስ ሊግ ባርሴሎናን አሸንፈው ውጤቱን የቀለበሰበትን ምስልም እንዲሁ አሳይተውታል ነው እየተባለም የሚገኘው ትሬንት አሌክዛንደር አርኖልድ ሲናገር ምን ያክለ ተደስተሃል ካልከኝ በጣም ተደስቻለሁ። ይህንን ቀን ለረጅም ጊዜ ስጠብቀው ነበር። ብዙ ስራ ይጠበቀብኛል፣ ነገር ግን ህልሜ እውን ሆኗል ብሏል። ይህንን ክለብ በተከታታይ ሶስት የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሸንፍ እያየሁን ያደግኩት የተቀላቀልኩት ትልቅ ምክንያትም ዋንጫዎችን ለማሸነፍ ነው። ቶሎ ለመጀመርና ወደ አሜሪካ ተጉዤ የዓለም ክለቦች ዋንጫ ለማሸነፍም ዝግጁ ነኝ። ሻቪያሎን ዞን አነጋግሬዋለው። እሱ የእኔ ትልቅ አርአያ ነው። እናም ደግሞ ከእሱ ጋር መስራት በመቻላይ በጣም ደስ ብሎኛል። የእሱ ኳስ ማቀበል ችሎታ ብዙ ነገር አስተምሮኛል። እንድለወጥም ምክንያት ሆኑኛል ብሏል። ቤሊንጋም ጋር ተገናኛቸው የተብሎም ተጠይቆ ነበር። አዎ ስለ ማድሪድና ሊቨርፑል ብዙ ተነጋግረናል። ከጓደኞች ጋር የምታደርገው የውይይት አይነት አድርገናል። ማድሪድን መቀላቀሌ ላይ ብዙ ሰዎች ቤሊንጋም ትልቅ ሚና ተጫውተዋል ብለው ያስባሉ፣ ነገር ግን እንደዛ አይደለም። ሪያል ማድሪድ የዓለማችን ትልቁ ክለብ ነው። ማድሪድን መቀላቀል ትልቅ ክብር ነው ሲልም ይናገራል። ስፓኒሽ ቋንቋን ለማውራት እየሞከርኩኝ ነበር። እዚህ በመሆኔ እጅግ በጣም ተደስቻለሁ። ይህ ደግሞ ብዙ ተጫዋቾች የማያገኙት እድል ነው። እዚህ በመሆኔ በጣም እድለኛ ነኝ ሲል ነው ጋዜጣዊ መግለጫው ላይ የተናገረው። የ17 ዓመቱ አርጀንቲናዊው ፍራንኮ ማስታንቱኖ በሪያል ማድሪድ ቡድን ቋሚ ተሰላፊ ይሆናል። አዲሱ የቀኝ ክንፍ ተጫዋችም እንደሚሆን ነው በርካቶች የሚጠብቁት። ስፔናዊው አሰልጣኝ ሻቪ አሎንሶ ለሚቀጥለው ሲዝን ሳይሆን በክረምት የፈለገውም ለዚህ ጉዳይ እንደሆነ ይነገራል። ስለዚህ ፍራንኮ ማስታንቱኖ በሪያል ማድሪድ ቤት ቁልፍ ተጫዋች እንደሚሆን ነው የሚነገረው። በስኳድ ውስጥም እንደ አዲስ የቀኝ ክንፍ ተጫዋችም ይመለከቱታል ተብሎ እንደሚታሰብ ነው። ዲያሪዮ አስ መረጃውን ያጋራው። ፍራንኮ ማስታንቶኖ ለሪያል ማድሪድ መጫወት የነበረው ብርቱ ፍላጎት ነበረ። በዝውውሩ ሂደት ላይ ሁሉንም ነገር የለወጠው በወቅቱ ተጫዋቹ እንግዲህ ራሱን ሪያል ማድሪድን መቀላቀል ስለፈለገ ከፓሪሰን ጀርሜን ጋር ሲደረግ የነበረው ድርድርም በአፋጣኝ አስቆመው። ወደ ማድሪድ የሚያደርገውን ዝውውር እንደሚፈልገው ተናግሯል። ሪያል ማድሪድ ለፍራንኮ ማስታንቶኖ ዝውውር ለሪቨር ፕሌት የከፈለው 45 ሚሊዮን ዩሮ ብቻ እንግዲህ ሳይሆን 40 ሚሊዮን ዩሮ እንደሆነ ነው እየተገለጸ የሚገኘው። ለዚህም እንደ ምክንያትነት የተጠቀሰውና የውል ማፍረሻው የተቀነሰበት ምክንያትም ሪያል ማድሪድ ተጫዋቹን በዓለም ክለቦች ዋንጫ ውድድር ላይ ሪቨር ፕሌት ይጫወት ዘንድ ፍቃድ በመስጠቱ እንደሆነም ጭምር ነው የተገለጸው። ሪያል ማድሪድ ለሚቀጥለው አዲሱ ባለተሰጦ ፍራንኮ ማስታንቱኖ ደግሞ ወደ ማድሪድ እንግዲህ ስትቀላቀል ነገሮችን ይበልጥ ቀላል እየሆኑ ልክ ይሄዳሉ። ምክንያቱም ከጎንክ የሚጫወቱት በዓለም ላይ ምርጥ የሚባሉ ተጫዋቾች ናቸው። ፍራንኮ ጥሩ ብቃት ያለው ተጫዋች ነው። በሪያል ማድሪድም አንጸባራቂ ጊዜያት እንደሚያሳልፍ ተስፋ አደርጋለው። የቀድሞ የሪያል ማድሪድ ተጫዋች ሀሜስ ሮድሪጌስ ነው ይህንን ሀሳብ የሰጠው ለፍራንኮ ማስታንቱኖ ማንቸስተር ሲቲን እንመልከት። የሲቲ የዓመቱ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ፔፕ ጓርዲዮላ የሚመሩት ማንቸስተር ሲቲዎች የውድድር ዘመኑን ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ሄስኮ ግቫርዲዮል የማንቸስተር ሲቲ የዓመቱ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። ሄስኮ ግቫርዲዮል የጀመረውን የመጀመሪያውን እንግዲህ የማንቸስተር ሲቲ የዓመቱ ምርጥ ተጫዋች ሽልማትን ነው ማሸነፍ የቻለው። ጋላት ሳራይ የኢልካይ ጎንደዋንን ዝውውር ለመፈጸም እየሰሩ ነው። ጎንደዋን ጋላት ሳራይን የመቀላቀል ከፍተኛ ፍላጎት ነው ያለው። የሳዑዲ ክለቦችም የተጫዋቹ ፈላጊዎች ሲሆኑ፣ ጋላት ሳራይ ግን አንድ እርምጃ ቀድሞ እንደተገኘ ነው መረጃው የጠቆመው። የፖላንድ ብሔራዊ ቡድን አሰልጣኛቸውን እንግዲህ አሰናበቱ። የፖላንድ ብሔራዊ ቡድን ዋና አሰልጣኝ የነበሩት ሚሼል ፔርቤርስ እንግዲህ እራሳቸውን ከኃላፊነት ማንሳታቸውን በይፋ አስታውቀዋል። የብሔራዊ ቡድኑ አምበል ሌቫንዶስኪ ከቀናት በፊት አሰልጣኙ በኃላፊነት እያሉ ለብሔራዊ ቡድኑ መጫወት እንደማይፈልግ ማሳወቁ አይዘነጋም። አሰልጣኙ ባወጡት የስንብት መልእክትም አሁን ባለው ሁኔታ ጥሩ ነገር እኔ ከዚህ ብሄድ ነው የሚል ውሳኔ ላይ ደርሻለሁ ብለዋል። ሮበርት ሌቫንዶስኪ በአካላዊና በስነ ልቦና ዝግጁ ባለመሆኑ በዚህ ወር ብሔራዊ ቡድኑን እንደማያገለግል ተናግሮ ነበር። በሌላ በኩል የፖላንድ ብሔራዊ ቡድን አሰልጣኝ በሮበርት ሌቫንዶስኪ ምትክ አዲስ አምበል መሾማቸውንም አሳውቀዋል። ሮበርት ሌቫንዶስኪ በበኩሉም አሰልጣኙ ከኃላፊነት ካልተነሳ አልመለስም፣ ራሴን በጊዜያዊነት ከብሔራዊ ቡድኑ አግልያለሁ በማለትም አስታውቆ እንደነበር የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉሁ ስላደመጣችሁን ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፎአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘውናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።